አሮን ሳንድ ላይ ቁጭ ብለዋል ዋክ ሲያደርግ ቆይቶ። በእንደዚህ አይነት ልጆቻችንን ሳንድ ላይ በባዶ እግራቸው እንዲሄዱ እዛ ላይ እንዲጫወቱ ማድረግ ብዙ ጥቅሞች እንዳለው እንግዲህ ተምረናል። ሳርም ቆንጆ ቆንጆ ሳሮች አሁን ስለወጡ ወቅቱም ስለሆነ ስፕሪንግ ነው፣ በጣም ያምራል። ይህን ሁሉ ስንዞር ቆይተን ነው መጥተው እዚህ ጋር የተቀመጡት። በጣም ያምራል። ወይዘሩን ቆንጆ ነው። ፀሐያማ ነው። በጣም በጣም ፀሐይ ቆንጆ ፀሐይ ስለወጣ እንደዚህ አድርገን ልጆቻችን ማጫወት እንችላለን። ለብሬናቸውም ጥሩ ነው። ለጤናቸውም፣ ለብዙ ነገር እኛም ዘና እያን ልጆቻችን እንደዚህ ዘና ማድረግ እንችላለን። አሮን እየደስ ብሎት በሳንድ እየተጫወተ ነው። ደስ ይለኛል። እኛም ጭቃ እያቦካን ስላደግን፣ እህቱም አብራለች እና ደስ ይላቸዋል። ወጥቶ መጫወትን ይለምዳሉ። በዛ ሀገር ቤት ስንሄድ ብቻ አይደለም እንደሱም ማድረግ ያለብን ምስር እንደ ምስር እየለቀማት ነው ኮረቷን ምናምን። እቤት ቢሆን ታዲያ ያው ወይ መተኛት ነው፣ ወይ ቁጭ ብሎ መጻፍ ሊሆን ይችላል ቢበዛ። ካልሆነ ደግሞ ግን ስልክ ከሚያዩ እንደዚህ አይነት አክቲቪቲዎችን ብናደርጋቸው በጣም ጥሩን ለእኛም ለነሱ።